አድማቻችን መሰንበቻን እያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ተጠባቂው የኪነ ጥበብ ቤተሰቦች ሽልማት የሚያገኙበት በተለይ በሙዚቃው አንዱ የሆነው ኦዳ አዋርድ ይደረጋል። ኦዳ አዋርድ እንግዲህ የሚቀጥለው ሳምንት ነው የሚደረገው። ይሄኛው የዘንድሮ ኦዳ አዋርድ በተለይ ስመጠሯን በኢትዮጵያ ሙዚቃ ታሪክ ውስጥ በሙዚቃ ጨዋቷ የምትታወቀው ብዙነሽ በቀለን በልዩነት እውቅና ይሰጣል። ሌሎች እንግዲህ በአመቱ የተሰሩ በአፋን ኦሮሞ ቋ ቋንቋ የተሰሩ ሙዚቃዎች እውቅና ያገኛሉ። አህጉር አቀፍም ሆኖ ወደ አፍሪካ መሄዳልና ዘንድሮ በተለይ ብዙነሽ እንዴት መረጣችሁ፣ ያላችሁ ዝግጅት ምን ይመስላል በሚል አዘጋጇዋን በሻቱ ቶለማርያምን አግኝተን እናውራታለን። መስመር ላይ ነው የምትገኘው። በሹ እንደምን አለሽ? እግዚአብሔር ይመስገን ሶል፣ እንዴት ነ አለን እንኳን ለኦዳ አዋርድ በሰላም አደረሰሽ። እንኳን አብሮ አደረሰን። ብዙ ጊዜ ይጀምራል ይቆማል፣ ግን ዘጠኝ አመት ደግሞ ምን ያህል መሰረት እንደያዛችሁ ነው የሚያሳየው። እግዚአብሔር ይመስገን ሶል። አዎ በጣም ከባድ ነው እንዲ ያለ ኢቨንት ማዘጋጀት በየአመቱ ያውም ደግሞ ከብዙ ነገር አንጻር፣ ይሄ የኮሮናውን ጊዜ ታስታውሷለ፣ ያኔ እንኳን እንዳይቋረጥ የሆነ ሀምሳ ሰው ነው እንደዚህ ሶስቱን አድርገን ነበር እና በብዙ ሁኔታዎች ውስጥ እንዳይ ቆም ጥረት እያደረግን እዚህ ደርሰናል። እግዚአብሔር ይመስገን። እንግዲህ አይ እንኳን ደስ አላችሁ በድጋሜ። ዘንድሮ እንደው ልዩ የሚያደርገው ብዙነሽ በቀለን ማስታወስ አሰባችሁና ብዙነሽ በቀለን ልትዘክሩ እና ደግሞ እውቅናም ልትሰጡ አስባችኋል። ከዚህ ብጀምር ደስ ይለኛል። እንግዲህ ብዙነሽ በቀለ እኔ እንግዲህ ከተሳሳትኩ ታረማለሁኝ፣ እንግዲህ ሕይወቷ ካለፈም በኋላ የተታወሰችበት የተዘከረችበትን ነገር አላስታውስም እና እንዴት አሰባችሁት? ዋናው ምክንያት ይኸው አንተ ያልከው ነው። እንዲህ ያሉ ሰዎች ማለት ስራቸውን ዘወትር እንጠቀምበታለን፣ እንሰማለን፣ ሲከፋ እንጽናናበታለን፣ የወደድነውን እንገልጽበታለን አይደል በተለይ እሷ ደግሞ ስለ እናት ስለ ልጅ እንኳን የተጫወተችው ስንቶቻችን ተገባብዘነዋል። ነገር ግን ስሟን አንስተን ሙዚቋን ለመጋበዝ ካልሆነ በቀር ለምስጋና ሲጠራ አንሰማምና ነው። እንዲህ ያለ ልምድ አለው ኦዳ አዋርድ ብዙዬም ጋር ያለው ሁኔታ እንደዛ ነው። ስራቸው በጣም ተወዳጅ ዘመን የሚሻገር ሆኖ ሳለ፣ ነገር ግን ምስጋና ስናነሳቸው አይታይምና እሱን ነው ምንሽ አድርገን ከተዘረዘሩ ብዙ የህይወት ዘመን ተሸላሚዎች መሀል እሷን ያስቀደም ነው። ምናልባት መጀመሪያ ደውለሽ ቤተሰቦቻቸውን ስታገኝ ምን አሉሽ? አላመኑ በጣም ነው ደስ ያላቸው። እንዳልከው በጣም ብዙ ሰው ጋር ተደውሎ ተፈልጎ ነው የሚገኘው። እኔ እሱ ነገር እራሱ በጣም ነው የሚያስገርምኝ። እንዲህ ያሉ ትልልቅ ሰዎች አድራሻቸው ጭራሽ በቃ ስማቸውን ለማንሳት እንኳን እንዳይመች ነው ነው የሚጠፋው ነው የእሷንም ቤተሰቦች ለማግኘት ትንሽ ከባድ ነበረ፣ ግን አንድ ውጭ ሀገር የሚኖር ልጅ አላት። እሱንም ለማግኘት ለማነጋገር እድሉን አግኝተናል። እዚህ ሀገር ውስጥም ደግሞ የሚገርመ በተለያየ መልኩ ግን ታሪኳን ለመሰነድ የሚሞክሩ ሰዎች አሉ። እነሱንም ለማግኘት ሞክረን እንደውም ሰዎች የማያውቁት ብዙ ነገር አግኝተናልና እንግዲህ ዝግጅቱ ላይ ደግሞ አንተም የምትመለከተው ይሆናል። ብዙ አዳዲስ ነገሮችም አግኝተናል። ደስ ብሎናል። እነሱም በጣም ደስ ብሏቸዋል። የህይወት ዘመን ተሸላሚ የዘንድሮ ኦዳ አዋርድን ብዙነሽን አስቀደመን እንጂ ዘንድሮ እንግዲህ እንደተለመደው ብዙ ተዘጋጅታችኋል። በአፋን ኦሮሞ ቋንቋ የተዜሙ ወደ አፍሪካ አህጉርም በአህጉራችን ያሉ ድምፅ አይኖችንም ጭምር ነው እንግዲህ ኦዳ እየሸለመ የሚገኘው እና ጠቅላላ አድርገሽ እንደው የዘንድሮ ዝግጅት ምን ይመስላል? እንግዲህ ከአመት አመት ኦዳ አዋርድ የተለያዩ ለውጦችን እድገቶችን እያደረገ ነው የቆየውና ዘርፍ ስንጨምር ነው የሚታወቀው ኦዳ አዋርድ ላይ በተለይ በአፋን ኦሮሞ የተሰሩ የኪነ ጥበብ ስራዎችን ከመጽሐፉ፣ ከፊልሙ፣ ከድራማው፣ ከሙዚቃው እያልን ነበር የቆየ ነው። ዘንድሮ ግን በሚገርም ሁኔታ ዘርፉን ሁሉ ትተን ወደ ሙዚቃ ላይ ብቻ ያተኮርንበት አጋጣሚን የተፈጠረው። በዚህም ምክንያት በአፋን ኦሮሞ የምናወዳድር እና የምንሸልማቸው ዘርፎች ወደ ሶስት ወርደዋል። ከዛ ውጪ ያሉት ከመላው አገሪቷ የሚገኙ የተለያዩ ቋንቋዎች የብሔር ብሔረሰብ ቋንቋዎች በተለይ ደግሞ ሙዚቃ በጣም የሚሰራባቸው ቋንቋዎች አሉ አይደል? የምናውቃቸው ልክ ነው። ከነሱ መካከል ወደ ዘጠኝ ቋንቋዎች ተመርጠው ለሽልማት ቀርበዋል። ከዛ ባሻገር ደግሞ በምስራቅ አፍሪካ ደረጃ ብቻ ተወስኖ የነበረው የአፍሪካ ሽልማታችንም እንዲሁ ወደ መላው አፍሪካ ሄዶ ከምዕራብ፣ ከምስራቅ፣ ከደቡብ እያለን ሁሉም አቅጣጫ ለመሸለም ተዘጋጅተናል። ከአፍሪካ እንግዲህ በአህጉር ደረጃ ሰፊ ነን እና እነማ ይገኛሉ? እነማ ማረጋገጫ ሰጧችሁ? ስመጥር የአፍሪካ ድምፅ አይኖች ስላሉ ሊጠቀሱ የሚችሉ ይኖሩ ይሆን? በሻቱ፣ አዎ ዘንድሮ በጣም በጉጉት ከተሸላሚዎቻችን በሙሉ በጣም አብልጠን እየጠበቅን የምንገኘው የማሊዋን ዲቫ ነው የሚሏት ኦሞሳንጋሪ ሞሳን ጋር ትገኛለች እና በቃ ትልቁ እንትን የእሷ ነው። ምክንያቱም የግራሚ ሁሉ አሸናፊ ናት እና እጅግ የተከበረች ሴት ናት። እሷ ትመጣለች የተረጋገጠ ነው። የእሷ ሌሎችም አሉ። በጣም ተጽዕኖ ፈጣሪዎች ትልልቅ ድምፃውያን ናቸው ከየ ሀገሩ የሚመጡት በተለይ ሀገራቸው ላይ የተከበሩ ገናና ሰዎች ናቸው። የእሷ ግን እንደው ዓለም አቀፍ ሆነና ሙሳንጋሬ እኮ በጣም በርካታ ድምፃያንን ተጽዕኖ ፈጥራለች። እዚህ ሀገር ውስጥ ሁላ ይባላል እኳ አደለ እጅጋዩ ሽባባው የማን አሁን እንኳን ስንሰማ እንደዛ ይባላልና፣ ልክነ ጅጂ ሁሉ አሁን በዚህ ትውልድ ደግሞ እነ ሄዋን ሁሉ ሄዋን ማ ተቀባያ ሁሉ ምንድን ነው መክፈቻ ሁሉ ሆና የመስራት እድል አግኝታ ነበር ና በምን አይን እንደምታያት ልነግር አልችልም እና በጣም ትልቅ አጋጣሚ ነው በእውነት። ኦ ሙሳን ጋሪን ታገናኝናለሽ። አለበለዛ አድማጮቻችን የግድ ነው የግድ ነው። ፍሬንች ተለማምደ ጠብቃት። አራድ ይችላል። ለፈረንሳይኛ ፍሬንች ነው የምችለው። ፍሬንች ተለማምደ ጠብቃት። ሶል ግን እነዚህን ሰዎች ወደ ሀገር ውስጥ የማምጣት አላማው ምንድን ነው መሰለ የእኔ ፍላጎት አዎ ኦዳ አዋርድ የሚባል አንድ አዋርድ ከኢትዮጵያ ገጽታ ከመታወቂያዎቿ መሀል አንዱ እንዲሆን እፈልጋለሁ። እሱ በሂደት የሚመጣ ነገር ነው። ከዛ ባሻገር ግን እንዲህ ያሉ ትልልቅ ሰዎች እዚህ ሀገር ሲመጡ የእኛ የኪነ ጥበብ ሰዎች የእኛ የጥበብ ሰዎች አሉ የሚባሉ ድምፃውያን ቢያገኟቸው ቢያወሯቸው እና አብሮ የመስራት እድል አሁን ሊሆን ይችላል፣ የእኛ ሰዎች እዛ ሄደው ሊሆን ይችላል፣ ኦር ደግሞ እዚህ በመጡበትም አጋጣሚ ግንኙነቱ መፍጠር ቢቻል፣ ጓደኝነቱ መፍጠር ቢቻል። እነዚህ ሰዎች በግራሚ ደረጃ ማሸነፍ የቻሉ ሰዎች ናቸው እና መንገዱን ያውቁታል። ሌሎች ሰዎች ባገኘናቸው አብረናቸው ፎቶ ተነሳን፣ ቆመን በተነሳን፣ ቆመን ላይክ ባወራናቸው የሚል እንትን አለ አጠገባቸው በቆምን እና እሱን አጋጣሚ ቢጠቀሙ የኛ ሀገር ሙዚቀኞች ትልቁ ፍላጎት እሱ ነው። ኦዳ አዋርድ እንደውሄ እንደው ይሄ በአፋን ኦሮሞ ቋንቋ የተዜሙ ሙዚቃዎችን ብቻ ሳይሆን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች እንግዲህ የተጫወቷቸው ሙዚቃዎችን እውቅና ይሰጣል እና በራሱ እንግዲህ የኢትዮጵያን ውብ የሆኑ ሴቶችን የሰሩ የጥበብ ሰዎች መገናኛ መድረክም እየሆነ ይመስለኛል። እና ዘንድሮ እንደው የቴት አካባቢ ያሉት ተመርጠዋል። ስለዚህም ብትነግኝ ብዬ ነው፣ በሹና እናበቃለን እንዳላጎላቸው እንጂ ከትግራይ ይኖረናል፣ ከአማራ አለ፣ ከአፋር፣ ከሶማሌ፣ ከሲዳማ፣ ከወላይታ

አድማጮች አንድ አስር የመግቢያ ካርድ ሰጣለሁ። ኦ ደስ ይለኛል። እናመሰግናለን።